በዓለም ዙሪያ ያላችሁትን ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ አገልጋይ ያዕቆብ ሶዳና ነኝ። ዛሬ ደግሞ ይዤ የመጣሁት የክበሬ አገልግሎት ምስጢሮች በሚለው ትምህርት ስር ክፍል ሶስት የከበሬ አገልግሎት ምስጢር የምናገለግለው ሕዝብ የምለው ትምህርት ሁለትን ሁለቱን ይዤ መጥቻለው። እርሱም እድገት የሚመጣው ደረጃ በደረጃ ነው በሚለው ርዕስ ያለውን ትምህርት ይዤ መጥቻለሁ። እድገት በህዝብ ህይወት ላይ እንዲመጣ አገልጋዮች መስራት አለብን። እድገት ግን የሚመጣው ደረጃ በደረጃ ነው፣ ወይንም አንድ ጊዜ መንፈሳዊ እድገት አይመጣም። ወይንም ዛሬ የተወለደ ነገር ዛሬ አያድግም። ዛሬ የተዘራ ነገር ዛሬ በቅሎ ዛሬ ፍሬ አይሰጥም። ልክ እንደዛም የሰው መንፈሳዊ ህይወትም ልክ እንደዛ ነው። ማለት በየጊዜው የሰው ህይወት መሰራት አለበት። የሰው ህይወት በትዕግስት አብሮ በመጓዝ ይሰራል፣ ያድጋል፣ ይለወጣል። ይህ ደግሞ ጊዜ ይፈልጋል። ደረጃ በደረጃ ነው የሚያድገው። ህፃን ሆኖ ይወለዳል። ለምሳሌ እንደምናውቀው ህፃን ሆኖ ይወለዳል። ከህፃንነት ደረጃ ህፃንነት እራሱ ወደ ወጣትነት ደረጃ ለመድረስ ጊዜ ይፈልጋል። ከህፃንነት ወደ ወጣትነት ህፃንነትን ለበልን ጨርሰው ነው ሰው ወደ ወጣትነት መደርሰው ከወጣትነት ለበል ደግሞ የወጣትነትን ሌቨል ደግሞ ጨርሶ ነው ሰው ወደ ጎልማሳነት እድገት እድገት ደረጃ ላይ የሚደርሰው። ከዛ ደግሞ ከጎልማሳነት ደረጃ አልፎ ነው ሰው ወደ ብስለት የሚደርሰው። ስለዚህ እድገት የምፈልገው ምንድን ነው? ደረጃ በደረጃ ነው እንጂ ዛሬውኑ ሁሉ ነገር ዛሬውኑ ተጀምሮ ዛሬ ነገር የሚያልቅ ነገር የለም። ስለዚህ አብሮ በትዕግስት መጓዝን ይፈልጋል። የሚመግብ ሰው የሚያስተምር ሰው አብሮ ከነርሱ ጋር መጓዝ አለበት ማለት ነው። ኢብራውያን 5 12 እስከ 14 ያለውን ስፍራ በጌታ በኢየሱስ ክርስቶስም አነብላችኋለሁ። ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም ይላል። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የተለመደ ልቡና ያላቸው ለኩስማን ሰዎች ነው። ዕብራውያን ስድስት አንድ እስከ ሶስት ነው ስፍራውን በጌታ ስም አነብላችኋለሁ። ስለዚህ የክርስቶስን ነገር መጀመሪያ የምናገረውን ቃል ትተን ወደ ፍጻሜ እንይላል መሰረቱን ደግመን አንመስል እርሱም ከሞቴ ስራ ንስሃና በእግዚአብሔር እምነት ስለ ጥምቀቶች፣ እጆችንም ስለ መጫን፣ ስለ ሙታንም ትንሳኤ፣ ስለ ዘላለም ፍርድ ትምህርት። ስለዚህ እግዚአብሔር ቢፈቅድ ይህን እናደርጋለን። ለኔላ ለእኛ በተለይ እንደ መጋቢ አጥቢያ ቤተ ክርስቲያን ለምና ገለግል ሰዎች በጣም አስፈላጊው ነገር በትዕግስት ከህዝቡ ጋር በመንፈሳዊ ህይወት እንዲያድጉና እንዲበስሉ በትግስት ከነርሱ ጋር እያስተማርን አብረን መጓዝ ነው። ኢየሱስ ክርስቶስ ደቀ መዛሙርቱን በዚህ ምድር ላይ በነበረ ጊዜ ሲያገለግል በዚህ አይነት ሁኔታ ነው ያገለገሉ። ለነርሱ የሚያስፈልጋቸውን ብቻ እየሰጣቸው ነበር፣ እያስተምራቸው ነበር። ለምሳሌ የተራራ ስብከት ማቴዎስ አራት እስከ ሰባት ያለው የሚያስፈልጋቸውን ትክክለኛ እየሰጠበት ቦታ ነው። ልክ እንደዚህ በክርስትና የሚያስፈልጋቸውን ነገር ለህዝቡ ማቅረብ መቻል አለብን። ኢየሱስ ከእነርሱ ጋር ያነስና ዓላማ ይናገራቸው ነበር። ምን መቀበል እንዳለባቸው ለእነርሱ በዚያን ጊዜ ምን እንደሚያስፈልጋቸው ስለሚያውቅ የሚያስፈልጋቸውን አውቆ ያስተምራቸው ነበር። ለምሳሌ ዮሐንስ 16 ቁጥር አንት አራት እና አስራ ሁለትን አነባለሁ። እንዳትሰናክሉ ይህንን ተናግሬያቸዋለሁ ይላል። እንግዲህ እንዳይሰናከሉም በጥንቃቄ ያስተምር ነበር። ቁጥር አራት ደግሞ እንዲህ ይላል። ነገር ግን ጊዜው ስደርስ እኔ እንደነገርኋችሁ ታስቡ ዘንድ ይህን ተናግራችኋለሁ ይላል። ጊዜው ስደርስ ታስባላችሁ። እኔ የነገርኳችሁን ቃል ያስተማረኳችሁን ቃል ጊዜው ሲደርስ ታስባላችሁ። አሁን ላታስቡ ትችላላችሁ። ከእናንተ ጋር ስለነበርኩ ይላል። አሁን ከእናንተ ጋር ስለነበርኩ አታስቡም። እኔ ማስተምሮን የምናገረውን ነገር አታስቡም። ከእናንተ ግን እኔ ሲለኝ ያን ጊዜ ታስባላችሁ፣ ትዝ ይላችኋል እኔ ያስተማርኳችሁ ነገር ይላል። በመጀመሪያ ይህን አልነገሯችኋልም አልነገርኳችሁም ይላል። ያ ምንድን ነው? ከእናንተ ጋር እኔ ስለምኖር ችግር ስለሌለ አልነገርኳችሁም። ነገር ግን እኔ አሁን የምናገረውን የማስተምረውን ነገር እናንተ በትክክል ማስታወስ የምችሉት ጊዜው ሲደርስ ነው። ጊዜው ምንድን ነው? እኔ ከእናንተ የሚለይበት ጊዜ ነው ይላል። ቁጥር አራት አስራ ሁለት ላይ ደግሞ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ይላል። ሁሉን ነገር አሁን ማሸከም አልችልም። እናንተ አትችሉ፣ እናንተ አትችሉ። ስለዚህ ሁሉን አልነግራችሁም። የምነግራችሁ ብዙ አለኝ ግን ለእናንተ የሚገባትን የሚገባችሁን ብቻ ነው። እኔ ለእናንተ የማስተምራችሁ የምለውን ነገር ነው ኢየሱስ በዚህ ቦታ ለእነርሱ የምናገረው። እኛ በምናስተምረው ነገርና በምንሰብከው ነገር ዓላማ ያለን ሊሆን ይገባል። ያለ ዓላማ መስበክ፣ ያለ ዓላማ ማስተማር አይገባልም ህዝቡ በቃ ዛሬ የስብከት ጊዜ ደርሶኛል፣ ዛሬ ማስተምርና ማስተምር እኔ ነኝ። ስለዚህ ምን ብለን ዝም ብለን ለሰው በቃ ደስ የሚያሰኛቸውን ነገር በመናገር መሄድ የለብኝም ማለት ነው። ስብከቱን ለመፈጸም ብቻ የጊዜውን አገልግሎት የተሰጠውን ለመፈጸም ብቻ መሆን የለበትም። እኔ በማስተምረው ትምህርት ህዝቡ ምንድን ነው የሚሆነው? ምን ውጤት ይኖራል? ዛሬን የማስተምሩ በማለት ነው። ሰውን ማስተማር የሚገባን መስበክም የሚገባን እኛ የምንሰብከው ስብከት እና አብረን ከነርሱ ጋር ደግሞ የምንጓዝበት ጉዞ ህዝቡን የሚያግዝ መሆን አለበት። ወደፊት እንዲሄዱ ካሉበት ደረጃ ወደፊት እንዲሄዱ አንድ ስቴፕ ወደፊት እንዲጨምሩ ማድረግ አለበት እንጂ በቦታው ሁሌ እንዲኖሩ የሚያደርግ መሆን የለበትም ማለት ነው። እድገት የሚሆነው ደረጃ በደረጃ ነው። ወደሚቀጥለው ደረጃ ወደ አዲሱ ለበል ህዝቡን የሚያድግ መሆን አለበት። እኛ የምናስተምረው ትምህርት ወይንም የምንሰብከው ስብከት ልክ ጥርስ፣ ትንሿ ጥርስ ትልቁን መኪና ወይንም ትልቁን ማሽን እንዲንቀሳቀስ ትልቁን ስራ እንዲሰራ እንደሚታደርግ እኛ የምንሰብከው ስብከት ወይንም እኛ የምናስተምረው ትምህርት ለህዝቡ እድገት እንደ ጥርስ እንደ ጥርስ ሆና እድገቱ እንዲንቀሳቀስ ታደርጋለች። ስብከቱ ወይንም ትምህርቱ በዓላማ የሚደረግ ትምህርት ከሌለ፣ በዓላማ የሚደረግ ስብከት ከሌለ ሞተር እንደተበላሸው መኪና ነው ማለት ነው ያቤት ምንም በቦታው ልክ የተበላሸ መኪና ቆሞ እንደከርክሶ እንደሚቀር የቀሬ ማለት ነው። ትምህርት የሌለበት በዓላማ የምደረግ ስብከትም የሌለበት ሰውን ዕድገት ላይ ሰው እንዲያድግ ለውጥ ለማምጣት ተብሎ የሚደረግ ነገር የሌለበት ዛሬ በዚህ አመት ህዝቡ እንዲህ መሆን አለበት፣ በሚቀጥለው አመት ደግሞ እንዲህ ሆኖ ማየት አለብን በሶስተኛው ዓመት በአራተኛው ዓመት በአምስተኛው ዓመት እንዲህ ሆኖ መዋየት አለብኝ፣ በሚል በእቅድ የተደረገ ትምህርት የሌለበት እና ስብከትም የሌለበት ቤተክርስቲያን እና ህዝብ ማለት ልክ ሞተር የተበላሸበት መኪና ማለት ነው። ሞተሩ የተበላሸበት፣ ጥርሱ የማይሰራበት ማለት ነው። እዛች ጋር ከርክሶ ይቀራል። ያን ምዕራፍ ስድስት ላይ እንደምናገረው ኤሌመንተሪ ሌቭል ላይ ብቻ ዘመናትን አስተ ከጊዜው የተነሳ አስተማሪ መሆኑ ሲገባቸው ነው። አስተማሪ መሆኑ ሲገባ ግን ጡት ብቻ መናቸው ነው የፈጁት ነው የጨረሱት። እንደዚህ አይነት የሚሆን ለውጥ የለም። መንፈሳዊ ነገር ሊመጣ ይችላል።